የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን። እነዚህ ሁሉ አምነው ሞቱ ተስፋቸውንም አላገኙም። ነገር ግን ከሩቅ አይተው እጅ ነሷት፣ በምድሪቱም ላይ እነርሱ እንግዶችና መጻተኞች እንደሆኑ አወቁ። እንዲህ የሚሉ ግን ሀገራቸውን እንደሚሹ ያሳያሉ። ከእርሷ የወጡባትን ሀገር ቢሹ ኖሮስ ወደ እርሷ ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበር ታወቀ። ስለዚህም እግዚአብሔር አምላካቸው ተብሎ ይጠራ ዘንድ በእነርሱ አያፍርም፣ ተስፋ ያደረጓትን ሀገር አዘጋጅቶላቸዋልና። አብርሃምም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋ ዘንድ በእምነት ወሰደው። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለምትመጣው ደስታ ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። የሐዋርያት ሥራ እናንተ ወንድሞችና አባቶች አሁን በፊታችሁ የምናገረውን ስሙኝ። በዕብራይስጥ ቋንቋ እንደሚነግራቸው በሰሙም ጊዜ ጸጥ ብለው አዳመጡት። ጳውሎስም እንዲህ አላቸው፣ እኔ አይሁዳዊ ሰው ነኝ። የቂልቅያ ክፍል በምትሆን በጠርሴስ ከተማ ተወለድኩ። በዚችም ከተማ ከገማሊያ እግር ስር ሆኜ አደግኩ። የአባቶቼንም ሕግ ተማርኩ። እናንተ ሁላችሁ ዛሬ እንደምታደርጉትም ለእግዚአብሔር ቀናተኛ ነበርሁ። ይህን ትምህርት የሚከተሉ ወንዶችንም ሴቶችንም እያሰርሁ ወደ ወህኒ ቤት አሳልፌ በመስጠት እስከ ሞት ድረስ አሳደድኋቸው። እንዲቀጡም ከዚያ ያሉትን አስሬ ወደ ኢየሩሳሌም አመጣቸው ዘንድ በደማስቆ ወዳሉ ወንድሞች እንደሄድ ከእነርሱ ዘንድ የሥልጣን ደብዳቤ የተቀበልኋቸው ሊቀ ካህናቱና መምህራኑ ሁሉ ይመሰክራሉ። የማቴዎስ ወንጌል፣ እጥፍ ዋጋ ስለ ማግኘት። ከዚህም በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን? አለው። ጌታችን ኢየሱስም እንዲህ አላቸው፤ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በአስራ ሁለት ዙፋን ትቀመጣላችሁ። በአስራ ሁለቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆቹን ወይም ርስትን የተወ ሁሉ መቶ እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች፣ ኋለኞችም ፊተኞች ይሆናሉ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።